ምዕራፍ 29 ለአሮንና ለልጆቹ ክህነትን ለመስጠት የተሰጠ ሕግ። እኔንም በክህነት እንዲያገለግሉኝ የተቀድሳቸው ዘንድ የምታደርግላቸው ነገር ይህ ነው። ነውር የሌለባቸው አንድ ወይፈንና ሁለት አውራ በጎችን ትወስዳለህ ቂጣ እንጀራ፣ በዘይትም የተለወሰ የቂጣ አንጎቻ፣ በዘይትም የተቀባ ስስ ቂጣ ከመልካም ስንዴ ጋር ታደርጋለ። በአንድ መሶብ ታደርጋቸዋለ። ከወይፈኑና ከሁለቱ አውራ በጎች ጋር በመሶብ ታቀርባቸዋለ። አሮንንና ልጆቹን ወደ ምስክሩ ድንኳን ደጃፍ ታቀርባቸዋለ። በውኃም ታጥባቸዋለ ልብሶችን ወስደህ ለወንድምህ ለአሮን የነጭ ሐር እጀ ጠባብ ቀሚስ ልብሰ መትከፍና ልብሰ እንግድአ ታለብሰዋለ። ለእርሱም ልብሰ እንግድአውን ከልብሰ መትከፉ ጋር አያይዝለት፣ አክሊልንም በራሱ ታደርጋለ። የወርቁንም ቀጸላ በአክሊሉ ላይ ታኖረዋለ። የቅበዕትም ዘይት ወስደ በራሱ ላይ ታፈስለት አለ። ትቀባውም አለ። ልጆቹንም ታቀርባቸዋለ አለ። ቀሚሶችንም ታለብሳቸዋለ አለ። በመታጠቂያም ታስታጥቃቸው አለ። ቆብንም ታደርግላቸው አለ። ለዘላ አለም ስርዓትም ክህነት ይሆንላቸዋል። እንዲሁም የአሮንን የልጆቹን እጆች ትቀባቸው አለ። ወይፈኑንም ወደ ምስክሩ ድንኳን በር ታቀርበዋለ። አሮንና ልጆችም በምስክሩ ድንኳን በር በእግዚአብሔር ፊት እጆቻቸውን በወይፈኑ ራስ ላይ ይጭናሉ። ወይፈኑንም በምስክሩ ድንኳን በር አጠገብ በእግዚአብሔር ፊት ታርደዋለ። ከወይፈኑም ደም ወስደ በመሠዊያው ቀንዶች ላይ በጣት ትረጨዋለ። የተረፈውንም ደም ሁሉ ከመሰዊያው በታች ታፈሰዋለ። የውድ ዕቃውንም የሚሸፍነውንም ስብ ሁሉ፣ በጉበቱም ላይ ያለውን መረብ፣ ሁለቱንም ኩላሊቶች፣ በላያቸውም ያለውን ስብ ወስደ በመሰዊያው ላይ ታስቀምጣለ። የወይፈኑ ሥጋ ግን ቁርበቱንም፣ ፈርሱንም ከሰፈር ውጪ በእሳት ታቃጥለዋለ። የኀጢአት መሥዋዕት ነውና አንደኛውንም አውራ በግ ትወስዳለ። አሮንና ልጆቹ በአውራው በግ ራስ ላይ እጆቻቸውን ይጭናሉ። አውራውንም በግ ታርደዋለ። ደሙንም ወስደ በመሰሚያው ላይ በዙሪያ ትረጫለ። አውራውንም በግ በየብልቱ ትቈርጠዋለ። የሆድ ዕቃውን እግሮቹንም በውሃ ታጥበዋለ። ከብቱንም ከራሱም ጋር ታኖረዋለ። አውራውንም በግ በሞላው በመሠዊያው ላይ ታቃጥላለ። ስለ ጣፋጭ ሽታ ለእግዚአብሔር የሚቃጠል መሥዋዕት ነው፣ ለእግዚአብሔር የቀረበ የእሳት ቁርባን ነው። ሁለተኛውንም አውራ በግ ተወስደ ያለ አሮንና ልጆቹ እጃቸውን በአውራው በግ ላይ ራስ ላይ ይጭናሉ። አውራውንም በግ ታርደዋለህ። ደሙንም ትወስዳለህ የአሮንንም የቀኝ ጆሮ ጫፍ፣ የቀኝ እጁንና የቀኝ እግሩን አውራ ጣት ጫፍ፣ የልጆቹንም የቀኝ ጆሮአቸውን ጫፍ፣ የቀኝ እጃቸውንና የቀኝ እግራቸውን አውራ ጣት ታስነካለህ። ደሙንም በመሰዊያው ላይ በዙሪያው ትረጫለህ። በመሠዊያውም ላይ ካለው ደም ከቅብአት ዘይትም ወስደ በአሮንና በልብሱ ላይ ከእርሱም ጋር ባሉት በልጆቹና በልብሶቻቸው ላይ ትረጨዋለ። እርሱም ልብሶቹም፣ ከእርሱ ጋር ልጆቹ ልብሶቻቸውም ይቀደሳሉ። የበጉንም ስብ፣ የሆድ ዕቃውንም የሚሸፍነውን ስብ፣ በጉበቱ ላይ ያለውን መረብ ሁለቱንም ኩላሊቶች በላያቸውም ላይ ያለውን ስብ፣ የቀኙንም ወርች ትወስዳለ፣ የሚቀደሱበት ነውና። በእግዚአብሔር ፊት በመሶብ ካለው አንድ የዘይት እንጀራና አንድ የቂጣ እንጎቻ ትወስዳለ። ሁሉንም በአሮን እጆችና በልጆቹ እጆች ላይ ታኖረዋለ። ለሚለይ ቁርባን በእግዚአብሔር ፊት ትለየዋለ ከእጃቸውም ትቀበለዋለ አለ። በመሰውያውም ላይ ከሚቃጠል መስዋዕት ጋር በእግዚአብሔር ፊት በጎ መዓዛ እንዲሆን ታቃጥለዋለ አለ። እርሱም ለእግዚአብሔር መሥዋዕት መስዋዕት ነው። ለአሮንም ክህነት የታረደውን የአውራውን በግ ፍርምባ ወስደ ለሚለይ ቁርባን በእግዚአብሔር ፊት ትለየዋለ አለ። እርሱም የአንተ ወግ ይሆናል። ከሚካኑበትም አውራ በግ የተወሰደ ለአሮንና ለልጆቹ ወግ የሚሆን ለመሥዋዕት የተለየውን ፍርምባና የተነሳውን ወርች ትቀድሰዋለ። ይህም የተለየ ቁርባን ነውና ከእስራኤል ልጆች ዘንድ ለዘላለም አሮንና የልጆቹ ሕግ ይሁን። የእስራኤል ልጆች የሚያቀርቡት የደህንነት መሥዋዕት የተለየ ቁርባን ይሆናል ለእግዚአብሔር የተለየ ቁርባንም ይሆናል። የአሮን የቅድስናው ልብስ ይቀቡበትና እጆቻቸው ይቀደሱበት ዘንድ ከእርሱ ዘንድ ለልጆቹ ይሁን። ከልጆቹም በእርሱ ፋንታ ካህን የሚሆነው በመቅደስ ለማገልገል ወደ ምስክሩ ድንኳን ሲገባ ሰባት ቀን ይልበሰው። የቅድስናውንም በግ ወስደ ስጋውን በተቀደሰ ስፍራ ትቀቅለዋለህ። አሮንና ልጆቹም የአውራውን በግ ስጋ በመሶብም ያለውን እንጀራ በምስክሩ ድንኳን በር ይበሉታል። ለመክበራቸው እጆቻቸውን ይቀድሱ ዘንድ ለተቀደሱበት በዚያ ቦታ ይብሉት። የባዕድ ልጅ ግን አይብላው፤ የተቀደሰ ነውና ከቅድስና መሥዋዕት ሥጋ ወይም እንጀራ እስከ ነገ ቢተርፍ የቀረውን በእሳት ታቃጥለዋለህ። የተቀደሰ ነውና አይበላም። እንዳዘዝኩ ሁሉ ለአሮንና ለልጆቹ እንዲህ አድርግ። ሰባት ቀን እጆቻቸውን ትቀድሳለህ። ዕለት ዕለትም ስለ ማስተስረይ ለኀጢአት መሥዋዕት ወይፈኑን ታቀርባለ። ማስተሰሪያም ባደረግክ ጊዜ መሠዊያውን ታነጻለ፣ ቅዱስም ይሆን ዘንድ ትቀበዋለ። ሰባት ቀን መሠዊያውን ታነጻለ ትቀድስምም አለ። መሠዊያውም ቅዱስ ቅዱሳን ይሆናል። መሠዊያውም የሚነካ ሁሉ ቅዱስ ይሆናል። የዘወትር መስዋዕት በመሰዊያውም ላይ የምታቀርበው ይህ ነው። በቀን በቀን ዘወትር በመሰዊያው ላይ ሁለት ንጹሐን የዓመት ጠቦቶች ታቀርባለህ። አንዱ ጠቦት በነግህ ሁለተኛው ጠቦት በሰርክ መሥዋዕት አድርገህ ታቀርበዋለህ። ከአንዱ ጠቦትም ጋር የኢን መስፈሪያ አራተኛ እጅ በሆነ ተወቅጦ በተጠለለ ዘይት የተለወሰ የኢፍ መስፈሪያ አስረኛ እጅ መልካም ዱቄት ደግሞ ለመጠጥ ቁርባን የኢን መስፈሪያ አራተኛ እጅ የወይን ጠጅ ታቀርባለ። ሁለተኛውንም ጠቦት በሰርክ ታቀርበዋለ። እንደ ነግሁም የእህልና የመጠጥ ቁርባን ታደርግበታለ። ለእግዚአብሔር በጎ መዓዛ እንዲሆን የእሳት ቁርባን ይሆናል። በዚያ እናገርህ ዘንድ ለአንተ በምገለጥበት በምስክሩ ድንኳን ደጃፍ በእግዚአብሔር ፊት ለልጅ ልጃችሁ የዘወትር መሥዋዕት ይሆናል። በዚያም የእስራኤልን ልጆች አዛለሁ፣ በክብሬም እቀደሳለሁ። የምስክሩንም ድንኳን መሠዊያውንም እቀድሰዋለሁ። በክህነትም ያገለግሉኝ ዘንድ አሮንንና ልጆቹን እቀድሳለሁ። በእስራኤልም ልጆች መካከል እኖራለሁ፣ አምላካቸውም መሆናቸዋለሁ። በእነርሱ እጠራ ዘንድ አምላክም መሆናቸው ዘንድ ከግብጽ ምድር ያወጣኋቸው አምላካቸው እግዚአብሔር እኔ እንደሆንኩ ያውቃሉ።